አንድ የሳውዲ አረቢያ ዜጋ የሆነን ህይወቱ እንዲያልፍ ያደረገው ሀበሻ ኢትዮጵያዊ ሊፈረድበት ነው። ሰላም ጤና ይስጥልኝ፣ የተከበራችሁ ውድ ቤተሰቦቼ፣ እንዴናችሁ? እንዴት ከረማችሁ? ሁላችሁም በያላችሁበት ሰላም እንድትሆኑ እየተመኘሁ ዛሬ እንግዲህ ሰሞኑን አነጋጋሪ ወደሆነው ወደ ሳውዲ አረቢያ ወደ ተፈጠረው ነገር ላወራችሁ ነው የመጣሁት። ይህ ነገር እንግዲህ ምናልባት ለአንዳንዶቻችን አዲስ ላይሆን ይችላል። ምናልባት ድርጊቱ አዲስ ሊሆን ይችላል እንጂ እንደ እነዚህ አይነት ተግባራቶች መፈጸም ከጀመሩ ቆየት የት ብለዋል። በተለይ ደግሞ እኛ ሀበሻዎች ወይም ደግሞ በብዛት ኢትዮጵያውያኖች ማለት እችላለሁ የምንመጣበት አላማ አንዳንድ ጊዜ የምንረሳው ይመስለኛል ምክንያቱም እዚህ የምንመጣው እርግጠኛ ነኝ አብዛኞቻችን ሳውዲ አረቢያ የምንመጣው ግማሹ በብዛት በሚባል መልኩ በህገወጥ ነው የሚመጣው። የተወሰነ ሰው ነው ህጋዊ ሆኖ በትክክለኛ መንገድ እየሰራ ያለው ግን ያም ሆነ ይህ የምንመጣው ለመዝናናት አይደለም። የምንመጣው ቢያንስ የቤተሰቦቻችንን ህይወት ለመቀየር ካልቻልን ደግሞ የራሳችንን ህይወት ለመቀየር ነው የምንመጣውና ያንን ነገር ረስተው የራሳቸውን ህይወት አበላሽተው እንደገና ደግሞ የሌሎቹንም እዛ ሳውዲ አረቢያ ውስጥ የሚኖሩ ኢትዮጵያዊ ወይም ደግሞ ሀበሻ ዜጎችን እስከ መበጥበጥ የሚደርስ ጥፋት ያጠፋሉ። ልክ እንደዚህ ልጅ ማለት ነው። ይህ ልጅ እንግዲህ የሳውዲ አረቢያ ዜግነት ወይም ደግሞ ዜጋ የሆነው የራሱን ተወላጅ ነው እንግዲህ በአገሩ መጥቶ ህይወቱ እንዲያልፍ ያደረገው ማለት ነው። በነገራችን ላይ ልጁ ኢትዮጵያዊ መሆኑ በትክክል ይታወቃል። መልኩም፣ ሁሉም ነገሩ የታወቀ ነው። እና ምን እየተባለ ነበረ? እባካችሁ ልጁ እንዳይያዝ እንዲያመልጥ እናድርገው የሚሉ ልጆች ነበሩ። ያን ስሰማ በጣም ነው ያዘንኩት። ለምን ህይወቱ ያለፈው የራሳቸው ዜጋ ነው። ስለዚህ የራሳቸው ዜጋ ህይወቱ አልፎ እንዴት ልታስመልጡት እንዳሰባችሁ አላቅም። ማለት ከሰውነት ተራ ወጥታችሁ ለተጎዳው ሳታስቡ ተጎጂውን ለማምለጥ ያሰባችሁ ሰዎች ጤነኝነታችሁ በእርግጠኝነት ትክክል አይደለም ብዬ ነው የማስበው። ማንኛውም ሰው ጥፋት ካጠፋ የምንም ዜጋ ይሁን ሰው በመሆኑ ብቻ ሊሰማችሁ ይገባል። እዚህ ሀገር የምንመጣው ሳውዲ አረቢያ ላይ የምንኖረው እንደነገርኳችሁ ለመዝናናት አይደለም ለመስራት ነው። በእርግጥ ነው ወደዚህ ሀገር ስንመጣ ብዙ መሰናክሎች እንደሚገጥሙን ልናውቅ ይገባል። በየትኛውም መንገድ እንደዚህ ስላችሁ የዚህ የሳውዲ ዜጎች በጣም ቅዱስ ናቸው፣ ጥፋት አያጠፉም እያልኩ አይደለም። በጣም ትልቅ ጥፋት ያጠፋሉ። ተባብረው ወንጀል የሚሰሩት እነሱ ናቸው፣ ጥፋት የሚያጠፉት እነሱ ናቸው። ብዙ ነገር ያደርጋሉ። ግን ህጉን ደግሞ ማወቅ የስደተኛ ግዴታ ነው ብዬ ነው የማስበው የዚህን ሀገር ህግ ሃይማኖታቸውን፣ ባህላቸውን፣ ወጋቸውን ጠንቅ ቀን ማወቅ አለብን ብዬ አንዳንድ ጊዜ የሳውዲ ዜጎች ራሳቸው ራሳቸው ማለት ነው። አሰርተዋችሁ ብር ሊከለክሏችሁ ይችላሉ። ብር በሚከለክሏችሁ ሰዓት ሂዱ ሲሏችሁ እሺ ብላችሁ ከመሄድ ይልቅ ግብ ግብ ትገጥማላችሁ። ለምን የሰራሁበትን አትሰጡኝም ብላችሁ ወደ ኃይል የምትቀይሩ ሰዎች አላችሁ። እንደዛ ከምታደርጉ ይልቅ ህጉን በደንብ ካወቃችሁት፣ ህጉን በደንብ ከተረዳችሁት ማለት ነው እነሱ ለፖሊስ ደውለን እንናገራለን እናስይዛችኋለን ሲሏችሁ ወደ ህግ ቦታ ብትሄዱ ከእነሱ የበለጠ ተጠቃሚ የምትሆኑት እናንተ ናችሁ። አንደኛ የለፋችሁበትን የሀቃችሁን ያሰጧችኋል። ከዛ በቀጥተኛ መንገድ ወደ ሀገራችሁ እንድትገቡ ነው የሚደረገው። ከዛ ውጭ ሌላ ምንም ልትደረጉ አትችሉም። ለምን በሀቅ የሰራችሁትን በሀቅ ነው የሚቀበሉላችሁ። ለምን እዚህ ሀገር ላይ ህጉን ካወቃችሁት ማንኛውም የሳውዲ ዜጋ ህጋዊ ያልሆነ ሰው ማሰራት አይችልም። ቤትም ውስጥ ሊሆን ይችላል፣ ፋብሪካዎች ውስጥ ሊሆን ይችላል፣ መዝርአም ውስጥ ሊሆን ይችላል፣ እስትራሃም ውስጥ ሊሆን ይችላል። ህጋዊ ያልሆነ ሰው ማሰራት አይችሉም። ስለዚህ ወደ ህግ ሄደው ህግ ቦታ ከደረሱ ከነሱ የበለጠ ይልቅ ተጠቃሚ እናንተ ናችሁ። ቅጣቱ በእነሱ ነው የሚብሰው። ግን አብዛኞቻችሁ ይህንን ህግ ስለማታውቁት ህጉ ምን ይላል ብላችሁም ስለማትጠይቁ ወደ ጸብ ትጋበዛላችሁ፣ ወዳልሆነ ነገር ትዳረጋላችሁ። ይሄ ወንድም እንግዲህ ምን ያድርገው? ምን ያድርገው? የጸባቸው መነሻ ምንም የተሰማ ነገር የለም። ህይወቱ ማለፉንና ልጁ በትክክል ተይዟን አሁን ፍርዱን ያገኛል። ያው ምን እንደሚደረግ የታወቀ ነገር ነው። እንኳን አይደለም በኢትዮጵያ ኮሚኒቲ አይደለም፣ በጣም ኃይለኛ በጣም የመተባበር ኮሚኒቲ ያላቸው ራሱ በራሳቸው ዜጋ ላይ ክርክር አያውቁም የዚህ ሀገር ዜጎች። ታውቃላችሁ፣ ፍርዱ ምን እንደሚፈረድበት የታወቀ ጉዳይ ነው። እነሱ ባይሉም እኛ እናውቀዋለን። ህጉን የምታውቁ ልጆች ወይም ሳውዲ አረቢያ የምትኖሩ ወይም ደግሞ አንብባችሁ መረዳት የምትችሉ ሰዎች የሳውዲ አረቢያን ህግ ታውቃላችሁ ግን ይሄ ልጅ ተጣልተው ሊሆን ይችላል። እርግጠኛ እኔ ከመሬት ብድግ ብሎ የሆነ ነገር ሊያደርገው አይችልም፣ ግን ጸብ ሊኖር ይችላል። ጸቡን ግን በህግ መፍታት ይችላል። በህግ መፍታት ካልቻለ ደግሞ ጥሎ መሄድ የሚባል ነገር አለ። ነገ ሌላ ቀን ነው። ነገ አዲስ ቀን ነው። ምን እንደሚገጥማችሁ ምን እንደሚፈጠር አታቁም። ስለዚህ መሄድ ዛሬ ካልሆነ ነገ ይስተካከላል። ያንን ብላችሁ ማሰብ አለባችሁ። ስደት ስትወጡ መጠታችሁ እስር ቤት ለመግባት መጠታችሁ ህይወታችሁን ለማጣት አይደለም፣ የምትመጡት። በተለይ ደግሞ በባህር የምትመጡ ሰዎች ምን ያክል መስዋዕት ከፍላችሁ እንደምትመጡ ራሳችሁ ታውቁታላችሁ። ስንት መስዋዕት እንደምትከፍሉ ጓደኞቻችሁ በመንገድ ቀርተው ውሃ ጥም፣ ሌላ ሌላውን ተውት። በውሃ ጥም የቀሩ ብዙ ወገኖቻችሁን እያለፋችሁ እየተራመዳችሁ ነው እዚህ ሀገር የገባችሁትና? ህጉን ማክበር ግዴታችሁ ነው ካልሆነላችሁ ህግም የምትፈሩ ከሆነ ይዘናን ብላችሁ የምትፈሩ መሄድ ጥሎ ማለፍ የሚባል ነገር አለ ጥሎ ቢያልፍ ኑሮ ይሄ ልጅ ዛሬ አያዝም ነበረ ነገ ከነገ ወደ ደግሞ አንገቱ ከመቀላት ይድን ነበረ እና እናት እኮ አለው ለምንድነ ፎቶውን ፖስት የምታደርጉ የምትሉ ሰዎች አላችሁ ያ የህይወቱ ያለፈውስ እናት የለውም ዜጋ አይደለም ሰው አይደለም በሰውነቱ አያሳዝናችሁም አገሩ ላይ መጥታችሁ ራሱ አገር ላይ እንደዚህ ስታደርጉ ለሌላው ውስጥ ጦስ ስትሆኑ ምን የሚሰማቸው ይመስላችኋል? በነገራችን ላይ አሁን ላይ ሐበሻ ሲባል የታወቀ ነገር ነው። ሐበሻዎች በጣም ሙጅሪሞች እንደሆንን እየታወቀ በቃ ዝናችን እየናኛ ያለበት ነገር ቢኖር ምንድን ነው በእንደዚህ በወንጀል ስራና እንደዚህ አስጸያፊ ነገር በመስራት ነው። በነገራችን ላይ የራሳቸውን ዜጋ የሆነ ነገር አድርጎ ያመለጠ ሰው እስካሁን አላየውም። በሰማይም በምድርም በፈረስም በምንም ብለው ወዲያው ነው የሚይዙት። ምናልባት የእርስ በርስ ያው እርስ በርስም ስላለ የተለመደ ነገር ስለሆነ እርስ በርስ ምናልባት ችላ ሊሏችሁ ይችላሉ። ሊያመልጥ ይችላል አንዱ። ልክ አሁን የቴዲ ራዬ የብሬክስ ሀበሻ ወንድም እንዳልተገኘው እንዳስመለጡት ማለት ነው። እስካሁን ድረስ እንግዲህ ምንም የሰማነው ነገር የለም ተያዘ የሚባል ነገር የለም። ልክ እንደዛ ሊያመልጥ ይችላል። በራሳቸው ዜጋ ግን ቀልድ አያውቁ። የፈለገ ነገር ሊሆን ይችላል ጥፋተኛ ሊሆን ይችላል፣ የፈለገ ጥፋት አጥፍቱ ሊሆን ይችላል። ግን በራሳቸው ዜጋ ምንም የምታመልጡት ነገር የለም። በሰማይም በምድርም ብለው ወዲያው ነው የሚይዟችሁ። ፍርዱን ደግሞ ታውቁታላችሁ። እንደዚህ ነው ብዬ መናገር አይጠበቅብኝም። ፍርዱ የታወቀ ፍርድ ነው። የሰራው ስራ በሰራው ልክ ነው የሚከፈለው እዚህ ሀገር ላይ ስለዚህ እና የመጣችሁበትን ዓላማ አትርሱ ነው የምለው ከዛ ውጭ ደግሞ ለቤተሰብ የምታዝኑ ለወዳጅ ዘመዶቻችሁ እዛኮ ቤተሰብ አለው እዛኮ እናት አለኝ እዛኮ ወገን አለኛ የምትሉ ከሆነ ችሎ ማለፍ አንገት ደፍቶ ማለፍ የሚባል ነገር አለ የሆነ ነገር ስትመጡ ጉልበት ስላላችሁ አቅም ስላላችሁ ያንን ነገር መፈጸም አይደለም በነገራችን ላይ እንደዚህ አይነት ወንጀል አቅም አይጠይቅም አቅም ወይም ጉልበት አይጠይቅም መጥፎ ልባችሁ መጥፎ መሆን ብቻ ይጠበቅበታል። ብዙ ነገር እኮ ይደረጋል። እህቶች አንዳንድ ጊዜ መዳም ቤት የሚሰሩ እህቶች ከመጠን በላይ ግፉ ግፉ በስቱ እንትን ሲላቸው እራሳቸው ላይ መጥፎ ነገር ያደርጋሉ። ያ ነገር ሲሆን ግን እነሱ አረቦቹ ያደረጉት ነገር አይደለም። የሚወራው እነሱ እንደዚህ አድርጋ እንደዚህ ነው፣ ግን ያቺ ልጅ እቤት ሁና ምን እንዳሳለፈች አይታወቅም። ስለዚህ ማሳለፍ ወይም ደግሞ ሁልጊዜ ምላት ነገር አለ። ዩቱብ ከጀመርኩ ጀምሬ በተለይ በስደተኞች ዙሪያ ስዘራ ምለው ነገር አለ። ጥሎ መሄድ፣ በቃ አልፋችሁ መሄድ። የቤትም ሰራተኛ ከሆናችሁ ውጡ። የፈለገ ነገር ቢይዛችሁ ቢይዛችሁ፣ መንግስት ነው እዚህ ሀገር ላይ የሚይዛችሁ። ሌላ ይዛችሁ ምንም ሌላ የሚደርስባችሁ ነገር የለም። መንግስት ነው የሚይዛችሁ። መንግስት ደግሞ የተወሰነ ቀን አስሮ ወደ ሀገራችሁ ነው የሚልካችሁ። ከዚህ የበለጠ ሰላም የለም። የሆነ ነገር አድርጋችሁ በንዴት በአምስት ደቂቃ በሀያ በአስር ደቂቃ ንዴት የሆነ ነገር አድርጋችሁ ለቤተሰቦቻችሁም ለራሳችሁም ጸጸት ከምትሆኑ መታገዝ፣ ካልሆነ ደግሞ አልፎ መሄድ የሚባል ነገር አለና። ያው ልጁ እንግዲህ እንዳይያዝ ተባበሩ ስትሉ የነበራችሁት ሶሪ ተይዟል። ፍርዱን ደግሞ በቅርብ ትሰሙታላችሁ። ይህ ለኢትዮጵያውያኖች አዲስ ነገር የሆነ አይደለም። በቅርብ አራት ናቸው አምስት እንደዚህ አይነት ቅጣት የተቀጡ ልጆች አሉ፣ ዜና የምትሰሙ ከሆነ አሉ። ከቤተሰቦቻቸው ቤተሰቦቻቸውን ደውላችሁ ተሰናበቱ ተብለው ተሰናብተው ወዲያው ከደቂቃ በኋላ ህጉ የተፈጸመባቸው በጣም ብዙ ኢትዮጵያውያኖች አሉ። ስለዚህ ከነሱ እያያችሁ ከነሱ ካልተማራችሁ ትዕግስት ካልኖራችሁ ይህን ወንድማችን ምን እንደሚደርስበት የታወቀ ነውና ስደት ስትመጡ ትዕግስትን ተላብሳችሁ ብትመጡ ነገን እያሰባችሁ ብትኖሩ ለቤተሰቦቻችሁ ጸጸት ከመሆን እንድትጠበቁ ብዬ እላለሁ። ይህንን ለማለት ነው የመጣሁት ዛሬ። እንግዲህ በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። እግዚአብሔር አምላክ ኢትዮጵያ ሀገራችንን ሰላም ያድርግ። ሰላም ሁኑ።